ሰላም ጤና ስትልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምንዋላችሁ። የግንቦት 12 2017 ዓ.ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለው። በቅድሚያም አረስቶችን እናስቀድም። የአማራን ህዝብ ማህበራዊ ረፍት መንሳት መዳረሻ ግቡ መሆኑን በሰነድ ያሰፈረው ህወሓት በአልጋ ወራሹ ኦህዴድና በባህዲን አማካኝነት እየተሳካለት ነው። የአማራን ህዝብ እርስ በርሱ በማገዳደል ደም አቃባት ለሚለው ኦህዴዳዊ ተልኳስ አስፈጻሚ የሆነው የባህዲን ካድሬ በአማራ ህዝብ ላይ የተቀናጀ ወንጀል እየፈጸመ ይገኛል። በዚህ ጉዳይ ፋኖ የመጨረሻ ያለውን ጥብቅ ማስጠንቀቂያ ሰጥቷል። የትኛው የፋኖ አደረጃጀት ማስጠንቀቂያውን ሰጠ? የሚለውን ከዜናችን ትሰሙታላችሁ። በአማራ ህዝብ ላይ የተደቀነውን የመጥፋትና የመዋረድ አደጋ ለመቀልበስ ፋኖ ቀጠናዊ ትብብርና አጋርነት ፍለጋ ከማማተር በፊት የውስጥ አንድነቱን ማሳደግ ቀዳሚ ስራ ሊሆን እንደሚገባው ተገልጿል። በተለይም ከአማራ ህዝብ ታሪካዊና ዘላቂ ጠላት ከሆኑ ኃይሎች ጋር ምንም አይነት ግንኙነትና አጋርነት ማግኘት እንደማይቻል የሚናገሩት ምሁራኑ ለመሆኑ ከህወሓትና ከኦነግ ጋር ግንኙነት የሚፈጥር ፋኖ ካለ ምን ሊባል ይችላል? ለሚለው የጣና ቴሌቪዥን ጥያቄ ምላሽ ሰጥተዋል። ዝርዝሩን ከዜናችን ታገኙታላችሁ። ህወሓት ከምርጫ ቦርድ ሲሰናበት ከመቀሌም የተባረረ ይመስላል። የጦር አዛዦቹንና ሰነዶቹን ሰብስቦ በጌታቸው አሰፋ እየተመራ ሽሬ ገብቶ ከትሟል። የህወሓት ምክትል ሊቀመንበር ሞንጀሪኖ ወንድም የሆኑት ከበርቴው ሰው አስመራ ከገቡ ቆይተዋል። ጌታቸው አሰፋም ለመጀመሪያ ጊዜ ስጋ ለብሰው ታይተዋል። የአሜሪካ አምባሳደር አርቪን ማሲንጋ ሽሬ ጎራ ብለው በአንድ አሮጌ አዳራሽ ውስጥ የህወሓት ፖሊት ቢሮ አባላትን አነጋግረው ተመልሰዋል። ለመሆኑ ህወሓት ሽሬ ገብቶ ለመደበቅ ምን አስገደደው? ሽሬ የተመረጠችበት ምክንያትስ ምንድን ነው? ዝርዝሩን በትንታኔ ዘገባችን እናስደምጣችኋለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዘን ወደ ዝርዝሩ እናመራለን። በቅድሚያም የአማራ ፋኖ ለባዴን ካድሬ ከባድ ማስጠንቀቂያ ሰጠም። የባዴን የወረዳ ካድሬ ከዞን ከፌዴራልና ከክልል አለቆቹ የሰጠውን ትዕዛዝ በመቀበል የፋኖ ቤተሰቦችን ንብረት እያወደመ ቤተሰብ እያገተና ቤት እያቃጠለ መሆኑን ተከትሎ ከአማራ ፋኖ ጎንደር ጠቅላይ ግዛት እዝ ከባድ ማስጠንቀቂያ ተላልፏል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አመራር የሆነው አርበኛ ዘመነ ምረት በጉዳዩ ዙሪያ ለጣና ቴሌቪዥን እንደገለጸው የ51ኛ ክፍለ ጦር አዛዥ ኮሎኔል ስንታየው በካድሮች እየተመራ ባለፉት ሁለት ቀናት ብቻ በርካታ የፋኖ ቤተሰቦችን መኖሪያ ቤት አቃጥሏል። የጎንደር ዙሪያ ወረዳ አስተዳዳሪን ጨምሮ ሁሉም ካድሮች ማህበራዊ ቀውስ እንዳይፈጠር ከዚህ ድርጊታቸው እንዲታቀቡ ብንጠይቃቸውም ሊሰሙን አልቻሉም ከዚህ በኋላ ግን የራሳችንን አማራጭ ለመውሰድ እንገደዳለን ብለዋል። አርበኛ ዘመን አክሎም ከፌዴራል እስከ ወረዳ ያለው የባድን አመራር ቤቱና ቤተሰቡ የት እንደሚኖር እናውቃለን። እነሱና እኛ የተጣላነው ፖለቲካዊ ጠብ እንጂ ቤተሰብ ለቤተሰብ እየተሳደድን እንድንጠፋፋና ህዝባችንን ማህበራዊ ረፍት ለመንሳት አይደለም ብለን እስካሁን ታግሰናቸው ቆይተናል። እንኳን በፖለቲካ አሰላለፍ የተለያየንን የራሳችን ወገኖች ቤተሰቦች ይቅርና ሊገድለን የመጣውን የጠላት ሰራዊትን ቢሆን ከማድረክ ነው በኋላ መታወቂያ ሰጥተን ነው የምንሸኘው። በአዴኖች ግን የእኛም ቤተሰቦች እያደኑ ንብረታቸውን እየዘረፉና ቤታቸውን እንዲቃጠል እያደረጉ ይቆይተዋል። ከዚህ በኋላ እኛም እነሱ በሄዱበት መንገድ እንድንሄድ እየተገደድን ስለሆነ የመጨረሻ ማስጠንቀቂያ ልንሰት ተገደናል ሲል ተናግሯል። ምስራቅ ደምቢያም ምዕራብ ደምቢያም ሰሞኑን እንዲሁም ጎንደር ዙሪያ ወረዳ ወረዳ እየፈጸመን ያለ እያወደመን ያለው በዚህ ዙሪያ ላይ እንግዲህ እኛ እስካሁን ድረስ የፖለቲካ ትግል እስከያዝን ድረስ በሰከነ መንገድ እያየን ነው ያለን እኛ መከላከያ ማርከን አንገልም አንረሽንም። መታወቂያ ሰጠነ አወጣን ነው የምንሸኘው። እነሱ ግን የእኛን ሲይዙ ይረሽናሉ። እንዲሁም ደግሞ ቤተሰብንን የፋኖን ቤተሰብ ቤት የማቃጠል የማሰር የመደብደብ የመረሸን ስራ ይሰራሉ። የእነሱ ግን የብልጽግና አመራሩ ነው። ከከፍተኛ አመራር ከነመላኩ አለበል ጀምሮ እስከ ቀበሌ እስከ ታች እስከ ወረዳ ላይ ያለው መዋቅሩ እስከ ወረዳ ድረስ ያሉ አመራሮች ከኛ ቤተሰቦቻቸው ከኛ ጋር ነው ያሉት። አርማጮም ይሁን ደንቢያ ላይም ይሁን ምንም ይሁን ፋኖ የሌለበት ቦታ የለም። ከእንግዲህ በኋላ ግን እኛ ቤተሰቡን አጥንተን ዝርዝር ሁኔታውን ይዘናል። ከእንግዲህ በኋላ ግን እኛ ትዕግስታችን እያለቀ ነው። ደመ ነፍስ እርምጃ የሚወስድ ሆነ በዚህ ክረምት ቤት እያቃጠለ እንደኔ እንደኛ እኛ የምንከተለው ግለሰብ እኛ ያዝ ነው። የእኔ ልጅ ወንጀለኛ አይደለም። የመላኩ አለበን ልጅ ወንጀለኛ አይደለም። ወንድሙም ወንጀለኛ አይደለም። እናቱም ወንጀለኛ አይደለችም የኔ እናቱም ወንጀለኛ አይደለችም። ግን ቤተሰብን ታርጌት አድርጎ የሚንቀሳቀስ ቤት የሚያወድም ከሆነ ከእንግዲህ በኋላ ግን የሁሉም የወረዳ አመራሩ ቅድም፣ አሁን የወረዳ አስተዳዳሪውን ሳናግረው ሰምተዋል። በእውቀት ይባላል የጎንደር ዙሪያ ወረዳ አስተዳዳሪ ነው። እንግዲህ ምን እንዳለን እንቀጥልበታለን፣ ያለ የእሱ ቤተሰቦች የሁሉም ቤተሰብ ቤት እንዳለን እነቃለን። ይህ ከሆነ እኛም ቤተሰብ ታርጌት አድረገ እርምጃ እንወስዳለን። ከዚህ ተገደን ተገደን ወደዚህ ውስጥ እንደምንገባ እያስገደዱ ነው። ስለሆን ድረስ ይህን መልእክት ሁሉ እንዲያውቅልና በዚህ አጋጣሚ መልእክቱንም እንዲደርስ እንፈልጋለን። ተስፋ ሲቆርጡ ንብረት መዝረፍና ቤተሰብን ማገት ጀምረዋል የሚለው አርበኛ ዘመነ ምረት ከቀናት በፊት ሊምባ ላይ ቤት አቃጥሎ የሄደው የአምሳ አንደኛ ክፍለ ጦር አዛዡ ኮሎኔል ስንታየው ኢባዲን መሪዎች ቆመው እያዩ ነው ወንጀሉን የፈጸመው። ዛሬም እንዲሁ አንድ ክሊኒክን ጨምሮ አምስት ቤቶችን ቤንዚን አርከፍክፎ አቃጥሏል፣ በማለት የመጨረሻ ማሳሰቢያውን ሰጥቷል። የአማራን ህዝብ ለተራዘመ ማህበራዊ ቀውስ፣ ኢኮኖሚያዊ ድቀት፣ የስነልቦና ስብራትና ፖለቲካዊ ብኩንነት ለመዳረግ የገባውን የብልጽግናን አገዛዝ በአዴኖች የተረዱት አይደለም የሚለው አርበኛ ዘመነ ምረት ይህ ስርዓት የ16ኛው ክፍለ ዘመን አስቀጣይ ኃይል ነው። ይህን ኃይል አቅምና ጉልበት እንዲያገኝ ያደረገው ህወሓት ነው። ህወሓትና ይህ ኃይል በቅንጅትና በፈረቃ የሚያሰቃዩትን ወገናችንን መታደግ የትግላችን መነሻና መዳረሻ ግብ ነው። በዚህ ትግላችን ውስጥ የሚገባውን የትኛውንም ኃይል አንታገስም ብሏል። ወደ ተከታዩ መረጃችን አለፍን። ከውስጣዊ አንድነት የሚቀደም የትኛውም በተናጠል የምንፈጥረው ግንኙነት አክሳሪ ነው ሲሉ ምሁራን ገለጹ። በሁለት የአሰላለፍ ጎራ የሚገኘው የአማራ ህዝብ ትግል አጀማመሩ ላይ ወደነበረበት ቁመናው እንዲመለስ ሁሉም የትግሉ ደጋፊ የበኩሉ ሊወጣ ይገባል ሲሉ ምሁራን አስተያየታቸውን ሰጥተዋል። ለጣና ቴሌቪዥን አስተያየታቸውን የሰጡ የአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ መምህር በማናቸውም ውጫዊና ውስጣዊ አካል ተገፋፍቶ ወደ ራሱ ወገን መተኮስ መግደል ማዋከብና ማሳደድ ራስን ለጠላት አሳልፎ መስጠት ነው ይህንን ድርጊት የሚያደርጉ ወንድሞች እጅን አንከርፎ ለጠላት ከመስጠት ጋር የሚተካከል ክደት መሆኑን ሊያውቁት ይገባል የአማራ ህዝብ ትግል መሪዎች ይህን ካልተረዱ በየትኛው ጥምረትና ትብብር መጥተናል ቢሉ ማሸነፍ አይችሉም ብለዋል ምሁሩ አክለውም የአማራ ፋኑ ለውስጥ አንድነቱ መክፈል በሚገባው ልክ መስዋዕት ለመሆን መውረድ በሚገባው ልክ ዝቅ ብሎ ለመገኘት መውጣት ባለበት መጠን ልክ ለመውጣት ጋራም ለመዋጠጥ ቁርጠኛ መሆን እስከሚችል ድረስ ህዝቡ በገዢዎች ጭካኔ አርጩሜ እየተገረፈ ዋጋ መክፈሉ አይቀርም ሲሉ ተናግረዋል። በአማራ ህዝብ የህልውና ትግል ላይ ያልተገራ ፍላጎትን ይዞ በመግባት ትግሉን ተራዛሚ ማድረግ ከስርዓቱ በላይ ጠላትነት መሆኑን የፋኖ መሪዎች ሊያውቁት ይገባል የሚሉት የአዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስ ፕሮፌሰሩ ከራስ የትግል አጋር ጋር ጠረጴዛና ስንቅ ከመጋራት ጭንቅን ከመጋራት ይልቅ ክልልና ድንበር ዘለል ወዳጅ ፍለጋ የሚቃትቱ ቡድኖች አደብም ቀልብም እስኪገዙ የወገን መከራ የህዝቡ የድል ቀን መራዘሙ አይቀሬ መሆኑን በመረዳት በፍጥነት ሁሉም የትግሉ ደጋፊዎች የበኩላቸውን ለመወጣት እንዲተጉ ሲሉ ጥሪ አቅርበዋል። የብልጽግናው አገዛዝ በአገር ቤትም ሆነ በጎረቤት ሀገራት ዘንድ የተጠላና የተናቀ መሆኑ ለአማራ ህዝብ የትግል መሪዎች ጥሩ እድል መሆኑን ያሰመሩበት ፕሮፌሰሩ የአማራ ፋኖችንን ወርቃማ ድል እርስ በርስ በመጓተት አሳልፈው ከሰጡ ታሪክ የማይሽረው ስህተት እየሰሩ መሆኑን ሊገነዘቡ ይገባል ሲሉ ገልጸዋል። ሌላኛው አስተያየት ሰጪ የተቃዋሚ ፖለቲካ ፓርቲ አባል በበኩላቸው የትጥቅ ትግል አጋርነት ፍለጋ አካባቢን መቃኘት የተለመደ ነው፣ ነገር ግን አጋርነት ስትፈልግ ሁለት መሰረታዊ ቅድመ ሁኔታዎችን ማጥናት አለብት ሲሉ አስተያየታቸውን መስጠት ይጀምራሉ። ፖለቲከኛው ሲቀጥሉም በዋናነት የውስጥ አንድነትን ማጠንከርና በተቻለ መጠን ቁርሾን ማስቀረት ቀዳሚውና ዋናው ቅድመ ሁኔታ ነው ሻቢያና ጀብሃ እርስ በርስ ሲጓተቱ ትግላቸውን ወደ 32 ዓመት ነው ያራዘሙት። ህወሓትን በትግራይ ክልል ያሉትን ታጋዮች ተከታትሎ ሲያጠፋ 17 ዓመት ነው በረሃ ላይ የቆየው። የአማራ ህዝብ ደግሞ ከዘመኑ ዳይናሚዝምነት አንጻር እንደ ሻቢያና ህወሓት የተራዘመ ትግል ማድረግ አይፈልግም። ስለዚህ የህዝብን መከራ ለማሳጠርና የድሉን ቀን ለማፍጠን ፋኖ ቅድሚያ ማድረግ ያለበት የውስጥ አንድነቱን ማጠናከር ነው ይላሉ። በፖለቲከኛው የቀረበው ሁለተኛው ሀሳብ ደግሞ ጥምረትና አጋር የሚደረጉ ኃይሎችን የኋላ ታሪክና የወደፊት ግባቸውን ጠንቅቆ ማወቅ ነው። ከዚህ አንጻር በአሁኑ ሰዓት የአማራ ህዝብ እንደ ህወሀትና ኦነግ ያሉ ቡድኖችን ለፖለቲካ አጋርነት ብሎ የሚወዳጅ ከሆነ ግልጽ ክህደት ነው። ይህን ካደረጉ ፕሮፌሰር አስራት ወልደየስ እንደተናገሩት ሆዳም አማራነት ነው ሲሉ ፖለቲከኛው ለፋኖ መሪዎች ማሳሰቢያ ሰጥተዋል። ክቡራትና ክቡራን መረጃዎቻችን እንደቀጠሉ ናቸው። አሁንም ቆይታችሁ ከእኛ ጋር ይሁን። በአራት አቅጣጫ የገባው የብልጽግና ሰራዊት በፋኖ ተመቶ ተመለሰ። የአማራን ህዝብ ለከፋ መከራ መዳረግና ለተራዘመ ስቃይ ለመጣል ጦር ያዘምተው የብልጽግናው አገዛዝ በሸዋ ምድር ገብቶ መውጣት አልቻለም። ዛሬም በመራቤት ቤት አውራጃ ከፍተኛ ጉዳት ያስተናገደበትን ምት ተመቶ መመለሱን የአማራ ፋኖ ሸዋ ጠቅላይ ግዛትዝ መሐመድ ቢሆነኝኮር አስታውቋል። የኮሮሚዲያ ና ኮሚኒኬሽን ክፍል ለጣና ቴሌቪዥን ብላከው የአውደ ውጊያ ውሎ መረጃ እንዳስታወቀው የብልጽግና ሰራዊት መነሻውን ከመራ ቤት የዓለም ከተማ ከንሳር ወረዳና ና ከሚዳር የማ ወረዳ ያደረገ ነበር። ከጠዋቱ 11 ሰዓት ጀምሮ ጉዞ የጀመረው የብልጽግናው ሰራዊት በሸዋ ጠቅላይ ግዛት እዝ በመሐመድ ቢሆነኝ ኮር የደጃ አዝማች ተሰማ እርገጥ የክፍለ ጦር ሶስት ሻለቆች ከፍተኛ ትንቅንቅ በማድረግ ከፍተኛ ጉዳት እንዳደረሱበት አስታውቋል። በዚህ ከባድ ውጊያ ላይ የደጃ አዝማች ተሰማ እርገጤ ክፍለ ጦር አራቱን ብርጌዶች የተሳተፉ ሲሆን የብልጽግናው ሰራዊት እቅድ ቀድሞ የደረሳቸው የደጃ አዝማች ተሰማ እርገጤ ክፍለ ጦር ሶስተኛ ሻለቃ ማለትም አንዲት ግራር ሻለቃ ከለሚንሳሮ ወርዳ የተነሳውን የጠላት ኃይል ጀማ ወንዝ ላይ ደፈጣ በማድረግ ከባድ ኪሳራ አድርሰውበታል። የደፈጣ ጥቃቱን ተከትሎ የብልጽግና ሰራዊት አስከሬኑን ጭኖ ወደነበረበት እንዲመለስ አድርገውታል ሲል የክፍለ ጦሩ ቃል አቀባይ አርበኛ ወርቁ አሰግዴ ተናግሯል። አርበኛ ወርቁ አሰግዴ ያክለውን በሌላኛው ግንባር ከፌጠራ ተነስቶ አራተኛ ሻለቃ ወዳለችበት በመንቀሳቀስ በሶስት አቅጣጫ የመክበብ ሙከራ ለማድረግ የሞከረው የብልጽግናው ሰራዊት የአስማረ ዳኘ ልጆች ወረንዳ የተባለች ቀበሌ ላይ ደፈጣ በማድረግ ያገዛዙ ጥምር ጦር ላይ ከፍተኛ የሆነ ቁሳዊና ስነ ልቦናዊ ኪሳራ ድርሰውበታል ብለዋል። ሶስተኛው የአውደውጊያ ግንባር ደግሞ ሬማ አውራጃ ነው። በዚህ ግንባር የተካሄደውን ውጊያ አስመልክቶ ለጣና ቴሌቪዥን መረጃውን ያደረሰው የማሐመድ ቢሆነ ኢንኮር ሚዲያ እና ኮሚኒኬሽን ክፍል መነሻውን ከሚዳ ሬማ ወረዳ ሬማ ከተማ በማድረግ በሶስት አቅጣጫ በመምጣት በማጀትና ሐሩ ጥርጊያ መንገድ የመጣው የጠላት ኃይል ከሳ ሻለቃ ተገቢውን ቅጣት ሰጥታ መልሰዋለች በማለት የዛሬውን አውደ ውጊያ ውሎዎች ተናግረዋል። የብልጽግናው ሊቀመንበር ከሁለት ወር በፊት የቤተ መንግስት ጄኔራሎችን ሰብስበው ከሰኔ መገባደጃ በፊት ትርጉም ያለው ጥቃት አድርሳችሁ አሳዩኝ ብለው መመሪያ መስጠታቸውን መዘገባችን አይዘነጋም። ካለፉት 30 ቀናት ወዲህ ብልጽግና የተቀናጀ ውጊያ እያደረገ ያለውም በዚህ የብልጽግናው ሊቀመንበር ውሳኔ እንጂ በወታደራዊ ትንተናና የሁኔታ ግምገማ በመስራት እንዳልሆነ ሰራዊቱ ተረድቷል። በዚህ የተነሳም የሚደርስበት ኪሳራ መብዛቱን ተከትሎ ተቃውሞና ቁጣን ማሰማት መጀመሩን ለጣና ቴሌቪዥን የደረሰን ወታደራዊ መረጃ አስታውቋል። የዛሬውን የተጋድሎ ውሎ በተመለከተ የአይን ማኞች ለጣና ቴሌቪዥን ሲናገሩ ደግሞ የብልጽግና ሰራዊት ከደረሰበት ከባድ ምት የተነሳ ጭካኔው ከፍቷል፣ በዚህ የተነሳ የሚያገኘውን ሁሉ እየገደለ ነው የሮጠው ሲሉ የተናገሩ ሲሆን አክለውም በተለይ ሬማ ከተማ ሲገቡ በከፍተኛ ብስጭት ነበር እርስ በርስ ሲወቃቀሱ የነበረው። ቆይተን እንደሰማ ነው አራት ጓዶቻቸው ሜዳው ላይ ወድቀውባቸዋል። ሦስት ደግሞ ከባድ ጉዳት ደርሶባቸው ወደ አዲስ አበባ ለመላክ አምቡላንስ ላይ ሲጭኑ አይተናቸዋል ብለዋል። በመጨረሻም ህወሓት ለምን ሽሬና አስመራን መረጠም? ህወሓት መቀሌ ለቆ ሽሬ ገብቷል። ወዲህ ደግሞ አስመራ ላይ እንገናኝ በሚለው የወዲ አፎም ግብዣ የተነሳ ህወሓት ወደ አስመራ ለመግባት ሻንጣውን በላንድ ክሮዘር ጭኗል። ለወትሮ አርቬንግ ማሲንጋ ወደ መቀሌ የብልጽግናው ሊቀመንበር ደግሞ ወደ አስመራ ነበር የሚጓዙት። ዛሬ ነገሮች ተቀይረው ማሲንጋ ወደ ሽሬ ሲያቀኑ፣ አስመራ ደግሞ የበሻሻውን ሰው ሳይሆን የአድዋውን ሰው ከነ ሉካን ቡድንህ ናልኝ ብለዋለች። ጤና የራቀው የአፍሪካ ቀንድ ፖለቲካ የባሩር ሽታ ካፍንጫው ሲጠፋ የሚወድ አይደለም። ለዚህ የባሩር ሽታ ናፍቆቱ ደግሞ ምስጋና ለብልጽግናው ሊቀመንበርና ለህወት ቡድን ይግባና የማያባራ ጦርነት እንደ እቶን እሳት የሚነድበት ቀጠና ሆኗል። ለሁለት ዓመት አካባቢ ጦርነት አልባ ጊዜ እያሳለፈ የሚገኘው የትግራይ ምድር አሁን ደግሞ ለአራተኛ ዙር ጦርነት እየተደገሰበት ይመስላል። ይህን የህወሃትና የብልጽግና ውረድን ውረድ ፍክክር በስጋት የተመለከቱ የትግራይ እናቶች አክሱም ጽዮን ስለት እያቀረቡ ነው የሚሉ ድምፆች መውጣት ከጀመሩ ቆይተዋል። ከዓመታት በፊት ህወሃት በሰሜን እዝ ላይ ጦርነት ሲከፍት ግፋ በለው ሲሉ የነበሩ የትግራይ ፖለቲከኞች አሁን አቋማቸውን ቀይረው ህዋት ጦርነት እከፍታለሁ ካለ ብቻውን እሳቷን ይሞቃታል እንጂ የሚደግፈው የለም ሲሉ መናገር ጀምረዋል። ሆኖም ሕወሓት በሁለት ምክንያቶች ጦርነት ከመክፈት ወደኋላ የሚል አይመስልም። ሕወሓት ወደ ጦርነት ለመግባት የሚዘትባቸው ሁለት ምክንያቶች ደግሞ የእነሱ ያልሆኑ ሁለት ሀብቶችን ለመውሰድ ነው የአማራ ነርስት ለመቀማትና በወንጀሉ የተነጠቀውን የፓርቲ እውቅና ለማስመለስ ለዚህ የጦርነት ዝግጅቱ እንዲረዳው ሁለት አካባቢዎችን ልዩ ትኩረት አድርጎ ሰራዊት ለማስፈርና የፖሊቲ ቢሮ መቀመጫ ለማድረግ ጥናት ሰርቶ ጨርሶ ነበር። አንደኛው ከሸፈበት እንጂ በነደብረ ጽዮን ቡድን ለውጊያ መነሻ ግንባር ተመርጦ የነበሩት የሽሬና ማይጨው ግንባሮች ቢሆንም የማይጨው ህዝብ እናንተን ማየት አንፈልግም ሲል በተቃውሞ መግለጹ ይታወሳል። ይህን ተከትሎም በራያ በኩል ያሰቡትን ውጊያ ለጊዜው እንዲዘገይ በማድረግ በሽሬ በኩል ወደ ወልቃይት ለመግባት የፖሊቲ ቢሮ አመራሩ ኃይሉን አሰባስቦ ሽሬ ገብቶ ከትሟል። የአሜሪካው አምባሳደር አርቪን ማሲንጋም ዛሬ ሽሬ ከተማ ሂደው እነ ደብረ ጽዮንን የተገናኙት የህወሀት ፖሊቲ ቢሮ ከመቀሌ ስለወጣ ነው። ህወሀት ሽሬ ለምን ሊገባ እንደቻለ አስተያየታቸውን የሰጡት ተንታኞች ሲናገሩ ስጋትና ዝግጅት የሚሉ ሁለት ቢሆኖችን ያስቀምጣሉ። የነደብረ ጽዮን ቡድን ከኤርትራው መንግስት ጋር ለመስራት መስማማቱ ቀደም ሲል የደፈረንና የገደለን ሻቢያ ነው በሚለው ትርክት ሻቢያ ላይ ቂም የቋጠረው ህዝብ መቀሌ ላይ እነደብረ ጽዮኑን ማየት አይፈልግም። በዚህ የተነሳም የአንደርታን ህዝብ ስጋት ለመሸሽ ሲሉ ወደ ሽሬ ሊኮበልሉ ችለዋል። ወይም ደግሞ የፌዴራል መንግስቱ እንደከዚህ በፊቱ ጦርነቱ ከተጀመረ በቀላሉ ሊይዘን ይችላል የሚል ስጋትም በነጌታቸው አሰፋ በኩል የሁኔታ ትንተና ተሰርቷል። በዚህ የተነሳም ከመቀሌ ይልቅ ሽሬ የተሻለ ነው ተብሎ ተመርጧል ሲሉ ተንታኞች ይናገራሉ። የሽሬ መመረጥ ሁለተኛው ምክንያት ግን ብዙዎችን የሚያስማማ ይመስላል። ሕወሓት ወልቃይትን ለመውረር ያልተቋረጠ ፍላጎትና ህልም ፍላጎትና አለው። ለዚህ ፍላጎቱ መሳካት ደግሞ የሱዳን የሰፈር ጦር በኤርትራ በኩል የብልጽግናውን አገዛዝ ያኮረፈ ኃይልና በአማራ በኩልም ቢሆን በተለያየ መንገድ ለዚህ ዓላማ የተመለመለ ኃይል አሰባስበዋል። በመሆኑም ወልቃይትን ለመውረር ለሚደረገው ጦርነት የማዘዣ ጣቢያ እንዲሆን ተብሎ ሽሬ ሊመረጥ እንደቻለ ተንታኞች ይገልጻሉ። ደብረጽዮን ገብረ ሚካኤል፣ ዓለም ገብረ ዋሃድ ወይም ሞንጀሪኖ እና ጌታቸው አሰፋን ጨምሮ አብዛኛው የፖሊቲ ቢሮ አባል እና የታጣቂ ኃይሉ አዛዦች ሽሬ ከገቡ ወር ተቆጥሯል። ሰራዊቱም ቢሆን ከማይጨውና ካንደርታ እየተንቀሳቀሰ ደደቢት ዙሪያ ሰፍሯል። አርቪን ማሲንጋ ዛሬ ሽሬ የገቡትም ይህንን ስለሚያውቁ እንደሆነ ተንታኞች ተናግረዋል። በሌላ በኩል ህወሓትና ሻቢያ የናቅፋ ቃል ኪዳናችንን በናፍቆትና በክብር ያሉ ይመስላሉ። የደርግ መንግሥት የሻቢያን ጦር እስትንፋሱን አንቆ ሲጥል ያደርገው ሲል በአርከበ እቁባይ የተመራ የህወሓት ሰራዊት ናቅፋ በረሃ ድረስ ተጉዞ ነፍስ እንደዘራበት ይታወሳል። ህወሓት ከዚህ ክስተት ቀደም ብሎ ከሻቢያ በርካታ ሽርጥ፣ ደረቅ ብስኩት፣ የፕላስቲክ ጫማና ሰርዲንን ጨምሮ በርካታ ድጋፍ ሲያገኝ ነበር። ያንን ተደጓሚነቱን የተረዱት ኮሎኔል መንግስቱ በበኩላቸው የኤርትራውን ተገንጣይ ከመታ ነው የትግራይ ወንበዴ በራሱ ጊዜ ይጠፋል። ምክንያቱም እናቱን ከመታ ነው ግልገሉ በረሃብ መሞቱ አይቀርምና ሲሉ የህወሓትን የተመጽዋችነት ደረጃ መናገራቸው ይታወሳል። ከፍጥረት እስከ ልፈቱ ድረስ ድጎማና ጥገኝነትን የሙጥኝ ያለው ህወሓት ዛሬም ኤርትራን፣ ሱዳንና አማራን ደግፉኝ አግዙኝ እያለ መማፀኑን ቀጥሎበታል። ይህን ባህሪውን በራሱ ብቻ ባልገደበ ሌሎች ጁኒየር አጋሮቹም ይህ የደግፉኝ ክበቡኝ ተማጽኖ ልመና እንዲጋባባቸው አድርጓቸዋል ሲሉ ተንታኞች ይናገራሉ። ከበርቴው ሰው የሚባሉት የህወሓቷ ምክትል ሊቀመንበር ወይዘሮ ፈትለወርቅ ታላቅ ወንድማቸው አስመራ ከገቡ ቆይተዋል። የህወሓቱ የፕሮፓጋንዳ ክንፍ ኃላፊው ስታሊን ገብረስላሴም አስመራ የገባው ትናንት ምሽት ነበር። ይህ ሰው በተከታታይ በሰራቸው ፕሮግራሞቹ የተወሰኑ የፋኖ መሪዎችንና አደረጃጀቶችን ስም እየጠራ በአድናቆት ሲገልጻቸው ነበር። ከሦስት ዓመት በፊት ግን አይኔ እያየ ኢትዮጵያ ስትፈርስ በማየት ደስታ ይሰማኛል ማለቱ አይዘነጋም። ወዲህ ደግሞ ጥፋት፣ ውድመት፣ ጦረኝነት፣ ክደትና ዝርፊያ ቀዳሚ መገለጫዎቹ የሆኑት አክራሪ ብሔርተኛና ተረኛው የኦሕዴድ አገዛዝ የህወሓትን የሻቢያንና የተወሰኑ የፋኖ አደረጃጀቶችን ታክቲካል ግንኙነት መፍጠር በማስመልከት ጁኒየር ፓርትነር ፍለጋ ወደ ፋኖ ካምፕ ደጋግሞ በር እያንኳኳ ቢሆንም የሚከፍትለት አጥቶ ተመልሷል። የቀጠናውን የኃይል አሰላለፍ የሚወስነው ይህ ሁኔታ አሜሪካውያንን ያሰጋ መሆኑ ይታወቃል። ቀጣይ ምን ሊፈጠር ይችላል? የሚለውን በተከታታይ የትንታኔ ዘገባችን ይዘን የምንመለስ ይሆናል። የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ የግንቦት 12 ቀን 2017 ዓ.ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመረው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች፣ ዜናዎችና ትንታኔዎች እንዲደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ በማድረግ ወዳጅ እንድትሆኑ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር